ለእርሷ ሙዚቃ ትርጓሜዋ እልፍ፣ መገለጫዋ አያሌ፣ መታየዋ ገደብ የለሽ ነው። በመውደቅ መነሳቷ፣ በማጣት ማግኘቷ፣ በሁሉም የሕይወቷ ጉዞ ሙዚቃ የልብ ወዳጇ ናት፤ እስራኤላዊቷ ሙዚቀኛ ሶፊ ፍራድኪን። እርሷ የትብቷ ምድር የመገኛዋ መሰረት ከመካከለኛው ምስራቅ ይሁን እንጂ የነብሷ ጥሪ ከሐሴት መገናኛ ድልድያ በሆነችው ሙዚቃ ወሰኔ ለሽ ፍቅርን፣ ድንበር አልባ ቤተሰባዊነትን ሸምታበታለች። በሙዚቃ ኃይል በሚገባ አምናለሁ። ህዝቦች የባህል የእሴት እንዲሁም የሀገር ልዩነታቸውን ጭምር አስረስቶ በሀዘን የሚሆን በደስታ ጊዜ የማገናኘትና የማስተሳሰር አቅም አለው። ሙዚቃ በምታደምጥበት አካባቢ ድንበር የሚባለው ብሂል ወሰን የሚሉት ነገር ዋጋ አያወጣም። መገኛችን ከአሜሪካ አልያም ከሩሲያ ወይንም ደግሞ ከኢትዮጵያ ሊሆን ይችላል። ሙዚቃ ካለች ግን ይህ ቀርቶ ሁሉም የአንድ እናት ልጆች ይሆናል። ሙዚቃ ኃይሏ ትልቅ ነው ያልኩበትም የራሴ ምክንያት አለኝ። ምክንያቱም እኔ እስራኤላዊ ነኝ። ነገር ግን የሙዚቃ ስራዎችን ከኦርኬስትራ ባንዶች ጋር ላቀርብ ብሄድኩባቸው ሀገራት ሁሉ እንደ ቤተሰብ የሚሆኑኝ ጓደኞችን አፍርቼበታለሁ። እረ እንደውም በሙዚቃ ያገኘኋቸው ወዳጆቼ የህይወት ዘመን የልቤ ሰው የሆኑ ናቸው። ሙዚቃን ስንቋ ዜማን ቤተኛው ያደረገችው ይች እስራኤላዊት ሙዚቀኛም ከሰነቀችው ጥበብ ከቀነጨበችው የጥበብ ጽዋ ጥበብ አፍቃሪያንን ልታስጎነጭ ኢትዮጵያን መዳረሻው አድርጋለች። ከመካከለኛው ምስራቅ ከተጨመቀ ከምዕራብ ዓለም ስልት ከተቀነጨበ እንዲሁም የኢትዮጵያ የሙዚቃ ጓዳን የቀላቀለው ስራዋም በመድረኩ አንግሷ ታምሽቷል። ሰርክና አረኩት ደዋሪ በባኖ ሰርኩና አረኮት ደዋሪ አወገረግወገልር የተለያዩ ካልቸሮችን ያቀላቀለ ኮምፖዚሽኖች ወይም የፈጠራ ውጤቶች ናቸው የቀረቡት። የአረቢክ የሆነ ስኬል ከዛ፣ የኢትዮጵያ እንዲሁም ደግሞ የዌስተርን ክላሲካል ሙዚቃ ቋንቋን፣ ባህል ማንነት ሳይገድበው ሁሉንም አግባብቶ ሁሉም ሰው ኢንጆይ እንዲያደርገው ወይም እንዲዝናናበት ሆኖ የቀረበ ሙዚቃ ስለሆነ ያው የኦዲየንሱ ምላሽ ምስክር ነው። ሚድል ስት ያለውን የሙዚቃ ስታይልና ኢትዮጵያ ውስጥ ያሉ ሙዚቀኞች አብረው የሚሰሩት እንደዚህ አይነት ነገር ብዙ ጊዜ በተለይ ዛ ሀገር ለምሳሌ ኢስት ዌስት ዲቫይን ኦርኬስትራ የሚባላል ዳንኤል ባረንቦ ወይም ኮንዳክት የሚያደርገው በአረቦችና ና በእስራኤል መካከል በጆች መካከል ያለውን ኮንፍሊክት ሪዞልቭ ለማድረግ ሙዚቀኞች አብረው ተጫውተው ያንን ኮንፍሊክትን ሪዞልቭ ማድረግ ና ይሄም ካይንድ ኦፍ ካልቸራል ኤክስቼንጅ አይነት ፕሮግራም እሱን ፕሮሞት የሚያደርግ አይነት ነገር ነው። ከግል ጣዕም ከራስ ልኬት ፈቀቅ ያለም የሌሎችን ባህል እሴትና ወግ ያጣመረ ሙዚቃ ሕዝቦችን ልብ ለልብ ለማገናኘት በአብሮነት ለማስተሳሰር ያለው አቅም ከፍ ያለ ነው። በመካከለኛው ምስራቅ የሙዚቃ ልኬት የተቃኘው የሶፊና ቡድኖቿ የሙዚቃ ስራም አብሮነትን በልቡ ትስስርን በሀሳቡ ሸምቶ እንዲሄድ አስችሎታል። እስራኤልና ኢትዮጵያ ትልቅ የሆነ ታሪካዊ ወዳጅነትን የገነቡ ሀገራት ናቸው። ታዲያ እንደዚህ አይነት የሙዚቃ ዝግጅቶች ደግሞ በሀገራቱ መካከል የቆየውን ወዳጅነት የሚያጠናክር እንደሚሆን አምናለሁ። ከዚያ ሲሻገር ግን የህዝብ ለህዝብ ትስስርን የማጠናከርና አብሮነትን የማላቅ ትልቅ ህዝብ ለህዝብን ከማገናኘት አንጻር ሀሳብን ከመቀያየር አንጻር ማነህ ምንድነህ የሚለውን ነገር ከማወቅ አንጻር ጥሩ የሆነ ሚዲየም ይሆናል ይሄኛው። በሌላ አነጋገር ደግሞ ራስሽንም ስታይ የተወሰነ የአንድ አካባቢ ብቻ ሆነሽ እንዳታይ ያደርግሻል። ራሴሽን ሰፋ አድርገሽ ከምታስቢው ነገር ውጭ ወጥተሽ፣ ብለካ ለካ ብዙ ነገር እኔን የሚመለከታል እዛ ጋር ያለውም ነገር የኔ ነው እንድትይ ያደርግሻል። ማለት አንድ አይነት የሙዚቃ ዣንር ወይም የሙዚቃ አይነት አድናቂ አይደለሁም። የተለያዩ ነገሮችን ማዳመጥ፣ መጫወት ምፈልግ ሰው ነኝ። እንዲሁም ኮሊጎችም እንደዛ አይነት ስሜት ያለነን እና አዲስ ነገር መሞከር ለእኛም ለስሜታችንም እንዲሁም ደግሞ ለፕሮፌሽናችን እንዲሁም ለእውቀት ትልቅ ነገር የሚጨምር ነገር ነው እና በጣም አስደሳች ነው። በኢትዮጵያ የነበረኝ የመድረክ ስራ ስኬታማ እንደነበር አምናለሁ። በዚህም በጣም ደስተኛ ነኝ። በተለይም ሙዚቃን ከሚያውቁ ሙዚቃን ከሚረዱ ጥበበኞች ጋር አብሬ መስራት መቻሌ ትልቅ ሀሴትን አጎናጽፎኛል። በቀጣይ እንደዚህ አይነት የባህል ልውውጥና አብሮነትን የሚያስቀጥሉ ዝግጅቶችን ማቅረብ እቀጥላለሁ። ሙዚቃ ድንበር ስትሻገር፣ ዜማ በወሰን ሳይገደብ ልምዱ እልፍ፣ የባህል ልውውጡ አያሌ ይሆናል። ለዚህም ይመስል ከኢትዮጵያ የሙዚቃ ጓዳ የተቀዱ ከሌሎች የዓለም ክፍሎች ስልት የተጣመሩ መድረኮችን ቀጣይነት ባላቸው መልኩ ለማዘጋጀት እቅዶች ልዩ ትኩረት የተሰጣቸው ከተለያዩ ሀገራት ኤምባሲዎች ጋር በመተባበር። ለምሳሌ እንደ ስፔን፣ አሁን ለረዥም ጊዜ የቆየ እንደዚህ አይነት ግንኙነት ነበሩ። ገስት ኮንዳክተሮች ከዛ ይመጡና የተለያዩ ሀገራት ካልቸር ወይም የባህል ሙዚቃዎችን ከኛ ጋር አንድ ላይ ብሌንድ በማድረግ እናቀርብ ነበር። እና ይሄም ምንድነው ጠቀሜታው? ያው ሙዚቃ ቋንቋን፣ ባህልን ተሻግሮ ሰውን ሊያግባባ የሚችል ነገር ነው እና ህዝብን ከህዝብ የሚያቀራርብ ነገር ነው። አንድነትን የሚፈጥር ነገር ነው እና ትልቅ አስተዋጽኦ አለው።